በስመ አብ በወልድ በመንፈስ ቅዱስ አህዶ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ዐሥራ ሁለት በዚች ቀን የመላእክት አለቃ የከበረ መልአክ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚችም ቀን ወደ ነብይ ሳሙኤል እግዚአብሔር ልኮታልና የዳዊት አባት ወደሆነ በቤተልሔም ወደሚኖር ወደ እስያይ ቤት ይሄድ ዘንድ በቄስ ልጅ በሳሙኤልን ፈንታ ለእስራኤል ልጆች እንዲነግስ ልጁ ዳዊትን ይቀባው ዘንድ አዘዘው። ሳሙኤልም ወደ እሴይ ቤት ሂዶ ልጆችህን ሁሉንም አቅርብልኝ ብለው እሴይም ከዳዊት በቀር ሁሉንም አቀረባቸው። እርሱ በእርሻ ውስጥ በጎችን ይጠብቃልና ነበርና ሳሙኤልም የመንግስት ቅባት ያለበትን ብልቃጥ በራሳቸው ላይ ከፍ ከፍ ባደረገ ጊዜ እግዚአብሔር አልመረጠውም። ሳሙኤልም እሴይን ልጆችህ እነዚህ ብቻ ናቸውን አለው። እሴይም በጎች የሚጠብቅ አንድ ትንሽ ልጅ አለ አለው። ሳሙኤልም ደግሞ እሴይን እሱ ሳይመጣ ምሳል በላምና ልክህ አስመጣው አለው። እሱም ልኮ አስመጣው። መልኩም ቀይ፣ ዐይኖቹም የተዋቡ አርአያው ያማረ ነው። እግዚአብሔርም ሳሙኤልን ይህ ይበልጣቸዋልና ተነስተህ ቅባው አለው። በዚያንም ጊዜ ሳሙኤል የመንግሥት ቅባት ያለበትን ቀንድ አምጥቶ በወንድሞች መካከል ቀባው። ከዚያችም ቀን ጀምሮ ለሁል ጊዜ የእግዚአብሔር መንፈስ ቅዱስ በዳዊት ላይ አደረበት፣ በእስራኤል ልጆችም ላይ ነገሰ። ደግሞ ሁለተኛ በዚች ቀን እግዚአብሔር የመላይት አለቃ ሚካኤልን ወደ ዳዊት ላከው። ራእይ ታይ ታየ ጎልያድን እስኪገድለውና የእስራኤልን ልጆች እስከሚያድናቸው ረድቶ ኃይልን ሰጠው። ስለዚህም የበዓሉን መታሰቢያ በየወሩ በአስራ ሁለት ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ለእግዚአብሔር ምስጋና ይሁን እኛንም በከበረ መልአክ በሊቀ መላእክት አለቃ በቅዱስ ሚካኤል አማላጅነት ይማረን ለዘላ ዓለሙ አሜን በዚች ቀን ከዐሥራ ሁለቱ ሐዋርያት የአንዱ የወንጌላዊው ማቴዎስ የእረፍቱና የምስክርነቱ መታሰቢያ ነው ይህም እንዲህ ነው በብዙ አገሮች ውስጥ አስተምሮ ብዙዎች ሰዎችን እግዚአብሔርን ወደ ማወቅ ከመለሰ በኋላ ክብር ይግባውና ጌታችን ወደ ካህናት አገር እንዲሄድ አዘዘው ተጉዞም ወደ ከተማው መግቢያ ደጅ በደረሰ ጊዜ አንድ ወጣት ብላቴና አገኘ ወደ ከተማው ለመግባት እንዴት እንደሚችል ጠየቀው። ወጣቱ ብላቴናም እንዲህ ብሎ መለሰለት፣ አንተ ግን ራስህንና ጺምህን ካልተላጨህ በእጆችህም ዘንባባ ካልያዝክ መግባት አትችልም። ይህም ነገር ለሐዋርያት ማቴዎስ አስጨንቆት ሲያዝን አስቀድሞ ያነጋገረው ያ ወጣት ብላቴና ዳግመኛ በስሙ ጠራው። ሐዋርያውም ወዴት ታውቀኛለህ አለው። እርሱም እኔ ጌታ ኢየሱስ ነኝ። አሁንም እንደነገርኩህ አድርግ። እኔም ካንተ ጋር አለው። ከአንተም አርቅም አለው። ከዚህ በኋላ ጌታችን እንዳዘዘው አድርጎ ወደ ካህናት ሀገር ገባ። ለመላእክት ለአማልክት ካህናት አለቃቸው ከሆነ ከአርማኒስ ጋር ተገናኘ። ከእርሱም ጋር ስለ አማልክቶቻቸው ተነጋግረና ድንቅ ተአምራትን በማድረግ ጣዖቶቻቸውን አቃጠላቸው። እንዲህም አላቸው ራሳችሁን ማዳን ያልቻላችሁ ሌላውን እንዴት ያድናሉ? በዚያን ጊዜ ከአርሚስ ጋር ብዙ ሰዎች አምነው አጠመቃቸው። ከሰማይ ማዕድ አውርዶ መገባቸው። የሀገሩም ንጉሥ ይህንን በሰማ ጊዜ እጅግ ተቆጥቶ ከአርሚስ ጋራ ሐዋርያውን ወደ እሳት ጨምረው፣ ጌታችን ማዳናቸው። ከዚህ በኋላ በሚያሰቃያቸው ነገር ሲያስብ እንሆ ልጁ እንደሞተ ነገሩት። እጅግም አዘነ። ሐዋርያ ማቴዎስም ልጅህን እንደሚያነሱት ወደ አማልክትህ ለምን አትለምንም ለምን አትለምንም? አለው ንጉሡም የሞተ ማንሳት እንዴት አማልክት ይችላሉ ብሎ መለሰ። ቅዱስ ማቴዎስም ብታምንስ የእኛ አምላክ ልጅህን ማስነሳት ይችላል አለው። ንጉሡም ልጄ ከተነሳ እኔ አምናለሁ አለ። በዚያን ጊዜ ሐዋርያው ክብር ወደ ጌታችን ኢየሱስ ክርስቶስ ጸለየና የንጉሱ ልጅ ከሞት አስነሳው። ንጉሱም ክብር ይግባውና በጌታችን አመነ። የሀገሩ ሰዎችም ሁሉም አመኑ። የቀናች ሃይማኖትንም አስተምሮ የክርስትና ጥምቀትን አጠመቃቸው፣ ካህናትንም ሾመላቸው። ከዚህ በኋላ ወደ ሌሎች ሀገሮች ሂዶ ወንጌልን አስተማረ። ከዚያ አስቀድሞ በደመና ተነጥቆ ብሔረ ብፁዓን ገብቷል። ክብር ይግባውና ጌታችን ክርስቶስን ሁልጊዜ በየበዓላቸው ወደ እነርሱ ሲመጣ አየው። ከእርሱም ጋር ጋራ መቶ አርባ ሺህ ሕፃናት አሉ። መላእክትም ሁሉ በዙሪያው ቆመው ያመሰግኑታል። በብሔረ ብፁዓን ስለሚኖሩ ወገኖችም ድንቅ ስለሆነ ስራቸው ሁሉ ከሐዋርያው በኋላ ወደ እርሳቸው የገባ ዘሲማስ ቀሲስ ምስክር ሆነ። ከዚህ በኋላ የሐዋርያው የተጋድሎውና የምስክርነቱ ፍጻሜ ሲቀርብ ወደ አንዲት ከተማ ገብቶ አስተማረ፣ ብዙዎችንም አሳመነ። ሀገረ ገዢውም ይዞ ከወህኒ ቤት ጨመረው። በዚያም አንድ እጅግ የሚያዝን እስረኛ አይቶ ስለ ሐዘኑ ጠየቀው። እርሱም ብዙ የሆነ የጌታው ገንዘብ ከባህር እንደ ሰጠመበት ነገረው። ሐዋርያ ማቴዎስም ወደ እገሌ ባህር ዳርቻ ሂድ፣ ወርቅን የተመላ ከረጢትንም ታገኛለህ ያንንም ወርቅ ወስደህ ለጌታ ስጥ አለው። ስለዚህም ድንቅ ተአምር ብዙዎች ክብር ይግባውና በጌታችን አመኑ። መኮንኑም በሰማ ጊዜ እጅግ ተቆጣ። ቅዱስ ማቴዎስንም ራሱን እንዲቆርጡ ሥጋውንም ለሰማይ ወፎች እንዲሰጡ እንዲጥሉ አዘዘ። ከከተማው አውጥተው ቆረጡት። ምእመናን በስውር መጥተው ወስደው በመልካም ቦታ አኖሩት። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ በቅዱስ ሐዋርያ ጸሎት ይማረን በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ንጹሕ ድንግል የጠባያን ፍላጎት ድል የነሳ አባት ለአባቶች ሊቃነ ጳጳሳት አስራ ሁለተኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዲሜጥሮስ አረፈ። ይህም አባት አስቀድሞ መጻሕፍትን ያልተማረ ሕዝባዊ ገበሬ ነው። በወላጆቹ የወይን አታክልት ቦታዎች ውስጥ የሚሠራ ሆነ። ከታናሽነቱ ሚስት አጋብተውት ከእርሷ ጋር 48 ዓመት ኖረ። ድንግልናቸውን በንጽሕና የጠበቁ ናቸው። የተሰወረውን ከሚያውቅ እግዚአብሔር በቀር ይህንን የሚያውቅ የለም። ከእርሱ በፊት የነበረ ሊቀ ጳጳሳት ቅዱስ ዮልዮስ እረፍቱ በቀረበ ጊዜ የእግዚአብሔር መልአክ ተገለጠለት፣ ከእርሱ በኋላ ሊቀ ጳጳሳት የሚሆነውን በምልክት ገለጠለት። እንዲህ ማለው ነገ የወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ ከአንተ በኋላ ሊቀጳጳሳት የሚሆን እርሱ ነውና ያዘው፣ አትተወው። በዚያን ቀን ዲሜጥሮስ ወደ አታክልቱ ቦታ ገባ። ያለ ጊዜው ያፈራ የወይን ዘለላ አገኘ። ያንንም የወይን ዘለላ በረከት ሊቀበልበት ወደ ሊቀጳጳሳት አባ ዮልዮስ ይዞት ሄደ። በዚያንም ጊዜ አባ ዲሜጥሮስን በእጁ ይዞ ለሕዝቡ ሁሉና ለኤጲስቆጶሳት አሳልፎ ሰጠው። ከእኔ በኋላ ሊቀ ጳጳሳት የሚሆናችሁ ይህ ነው ስለ እርሱ ከእግዚአብሔር የተላከ መልአክ ነግሮኛልና ይዛችሁ ሹሙት አላቸው። ከዚህ በኋላ አባ ዮልዮስ ባረፈ ጊዜ የጸሎቱን ሥርዓት ፈጽመውለት ሊቀ ጵጵስና ሾሙት። ያን ጊዜ መንፈስ ቅዱስ መላበት የቤተ ክርስቲያን የሆኑ የብሉይና የአዲሳትን መጻሕፍትን አንብቦ ተረጎማቸው። ብዙዎች ሚስጥራትንም ተገለጡለት። ከዚህ በኋላ ባሕረ ሐሳብ የተባለውን የዘመን መቁጠሪያ ሠራ። ከእርሱ በፊት የነበሩ የክርስቲያን ወገኖች የመድኃኔ ዓለምን የጥምቀቱን በዓል ጥር 11 ቀን አክብረው በማግስቱ የከበረች አርባ ጾምን ጀምረው እስከ የካቲት 22 ቀን ድረስ ይጾማሉ። ከዚህ በኋላ መጋቢት 22 ቀን የሆሳይናን በዓል አክብረው በማግስቱ የሕማማትን ሰሞን ጾም ጀምረው ይጾማሉ። ከሐዋርያትም ዘመን ጀምሮ እስከነርሱ እንዲህ እያደረጉ ኖሩ። እርሱም እንዲህ ሰራ። የከበረች የጌታችን ጾም መግቢያዋ ከሰኞ ቀን እንዳይፈልስ፣ ፍጻሜው በዓርብ ቀን ከዚያም የሆሳይናን በዓል አያይዞ ሰራ። በሚቀጥለው ሰኞ ቀን የህማማት ጾም ተጀምሮ እንዲሁም የስቅለቱን በዓል ከአረብ ቀን እንዳይፈልስ የከበረች የትንሣኤውና የጵራቅሊጦስን በዓል ከእሁድ ቀን ከእርገቱን በዓል ከሐሙስ እንዳይፈልስ እንዲሁም አዘጋጅቶ ለኢየሩሳሌም ሀገር ለሮሚ ሀገር ለኤፌሶንና ለአንጾኪያ ሀገር ሊቃነ ጳጳሳት ለእያንዳንዳቸው ላከላቸው። እነርሱም በደስታ ተቀብለው ሰሩበት። እስከዚህችም ቀን ጸንቶ ኖረ። በቁርባን ቅዳሴ ጊዜም ዘወትር ክብር ይግባውና ጌታችን ኢየሱስ ክርስቶስን የሚያየው ሆነ። የሕዝቡ ኃጢአታቸው በፊቱ ግልጥ ሆነ። ስለዚህም የማይገባቸውን ሥጋውና ደሙን ከመቀበል ይመልሳቸዋል። እንዲህም ይላቸዋል፣ ሂዱ፣ ንስሐ ግቡ። ከዚያም በኋላ መጥታችሁ ሥጋውና ደሙን ተቀበሉ። ስለዚህም ነገር ብዙ ሕዝቦች ኃጢአት ከመሥራት የሚጠበቁ ሆኑ። ልባቸው የደነደነ ሌሎች ግን ጠሉት። እርስ በርሳቸውም እንዲህ ተባባሉ፣ ይህ ሰው ሚስት አግብቶ ሚስቱም ከእርሱ ጋር ትኖራለች፣ አይገባውም በወንጌሉ ላይ በወንጌላዊው ማርቆስ ወንበር ላይ ተቀመጠ፣ ከንጹህ ድንግል በቀር አይሾምበትም ነበርና፣ እኛንም ኃጢአተኞች ናችሁ ብሎ ይገስጸናል አሉ። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ወደ እርሱ መጥቶ ዲሜጥሮስ ሆይ ራስህን ብቻ ማዳንን አትሻ፣ ወገኖችህም ይጠፉ ዘንድ አትተው። ነፍሱን ስለ መንጋዎቹ አሳልፎ ለሞት የሚሰጥ እርሱ ቸር ጠባቂ እንደሆነ ጌታችን በቅዱስ ወንጌል የተናገረውን አስብ አለው። ድሜጥሮስም መልአኩን ጌታዬ የምትለኝ ምንድን ነው አለው። መልአኩም በአንተና በሚስትህ መካከል ተሰውሮ ያለውን ሚስጥር ለወገኖችህ ግልጽ ግለጽ ብሎ መለሰለት። ከዚያ በኋላ ህዝቡን አሰባሰባቸው። ሊቀ ዲያቆኑም ወጥተው ወደ ቤታቸው እንዳይገቡ ህዝቡን ነገራቸው አለው። ራሷውም ቅዳሴውን ቀደሰ። ሁለተኛም እንጨቶችን ሰብስበው እሳትን እንዲያነዱ አዘዛቸው። እንዳዘዛቸውም ያደረጉ። ያን ጊዜ ይህ አባት ተነስቶ ከሚነደው እሳት መካከል ገብቶ ለረዥም ጊዜ ቆሞ ጸለየ። ከእሳቱም ፍህም አንስቶ በሚከናነብበት ቀጸላ አደረገ። ሚስቱንም ጠርቶ መጎናጸፊያሽን ዘርጊ አላት። በዚያም የእሳቱን ፍህም ጨመረ። በእሳቱን መካከል በአንድነት እየጸለዩ ቆሙ። ሕዝቡም እጅግ ያደንቁ ነበረ። ከዚህ በኋላ ካህናቱና ህዝቡ እንዲህ ብለው ለመኑት አባታችን ሆይ ይህንን የሰራሃውን ስራ ታስረዳን ዘንድ ከቅድስና እንሻለን። እርሱም ይህንን ስራ የሰራሁት ከንቱ ውዳሴን ሽቸ አይደለም፣ እናንተ እኔን አምታችሁ ስለ እኔ እንዳትጎዱ፣ እንድትድኑ ከዚች ሴት ጋር በመካከላችን ተሰውሮ ያለውን ሚስጥር እገልጽላችሁ ዘንድ የእግዚአብሔር መልአክ ስላዘዘኝ ነው እንጂ አላቸው። እርሷ የአባቴ የወንድሙ ልጅ ናት። በሕፃንነቷም አባቷ ሞተ። በአባቴም ቤት ከኔ ጋር አደገች። አካለ መጠንም በደረስን ጊዜ አባቴ እርሷን አጋባኝ። ወደ ጫጉላ ቤትን በገባን ጊዜ እኔ እህትህ ስሆን ለአንተ እንዴት አጋቡኝ? አለችኝ። እኔም የምትፈቅጅ ከሆነስ ድንግልናችንን ጠብቀን በአንድነት እንኖር፣ ይህንንም በመካከላችን ያለውን ሚስጥር የሚያውቅ አይኖር አልኋት። በዚህም ተስማምተን በአንድ ቤት ውስጥ በአንድ አልጋ ላይ እየተኛን አንድ መጎናጸፊያንም እየተጎናጸፍን አርባ ስምንት ዓመት ያህል ኖርን። ይህንን ስራችንንም ያለ እግዚአብሔር የሚያውቅ የለም። እኔም እርሷ ሴት እንደሆነች አላወቅኋትም። እርሷም እኔን ወንድ እንደሆንኩኝ አታውቅም። በየሌሊቱም ሁሉ በንስር አምሳል ወደ መኝታችን እየገባ ክንፎቹን አልብሶን ያድራል። ሲነጋም ከእኛ ይሰወራል አላቸው። በዚያንም ጊዜ በደላቸውን ይቅር ይላቸው ዘንድ ከእግሩ ስር ወድቀው ለመኑት። እርሱም ይቅር አላቸው አጽናናቸውም። ይህንንም ድንቅ ሥራ ያዩ ሁሉ ምስጉን የሆነ እግዚአብሔርንም አመሰገኑት። በዚህ አባት ዘመንም ስማቸው ቀለሚንጦስ አርጌንስ የሚባሉ ሌሎች መናፍቃን ሰዎች ተነስተው ታዩ። ሌሎችም በአንድነት ሆነው ስለ ሃይማኖት የፈጠራ መጻሕፍትን ጻፉ። እርሱም አውግዞ ከምእመናን ለያቸው። እርሱም ሁልጊዜ ያለ ዕረፍት ከጠዋት እስከ ማታ ምእመናንን የሚያስተምራቸው ሆነ። ሸምግሎ በደከመ ጊዜ በአልጋ ላይ አስቀምጠው ተሸክመው ወደ ቤተ ክርስቲያን ያደርሱታል እስከ ማታ ድረስም ያስተምራቸዋል። ሰዎችም ሁሉ ትምህርቱን ይሰሙ ዘንድ ይጨናነቃሉ። መላ የሕይወቱ ዘመንም መቶ ሰባት ነው። በሰላም በፍቅር አንድነትም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ቅዱስ አባት ጸሎት ይማረል። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የጻድቃን የጴጥሮስና የተወራራሽ ጳውሎስ፣ የዲዮናስዮስ፣ የያእቆብ፣ የአቡ ጥፋ፣ የቴዎድሮስና የሚናስ መታሰቢያቸው ነው። እግዚአብሔርን በጸሎታቸው ይማረን፣ በረከታቸውም ትደርብን ትድረሰን ለዘላለሞ አሜን። ጥቅምት ዐሥራ ሁለት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዳዊት ልበ አምላክ የነገሰበት ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ ሊቅ፣ ቅድስት ልዕልተ ወይን፣ ቅዱስ ሳሙኤል ነቢይ፣ ጻድቃን ጴጥሮስ ወጳውሎስ። ወርሃዊ በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማይት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ። ከህዝብየም የተመረጠውን ከፍ ከፍ አደረጉ። ባርያየን ዳዊትን አገኘውት፣ ቅዱስ ዘይትም ቀባውት። እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ።